በሀገራችን ላይ መማር ለእውቀት ብቻ እንጂ ለመለወጥ መሆኑ ቀርቷል ማለት ነው። በጣም በሚያሳዝን ሁኔታ የመንግስት ሰራተኞች የእለት ጉርስ አተናል፣ የቤት ኪራይ መክፈል አቅቶናል፣ ቤተሰቦቻችንን ከችግራችን ማውጣት አቅቶናል እያሉ ብሶታቸውን እያሰሙ ይገኛሉ ማለት ነው። በጣም ልብ ይሰብራል። በጣም የሚያሳዝን ነው።

ኢነፊስ ይህን የተማርነው አይደለም። ለጤና ባለሙያ የጤና ዋስትና ይገባዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዙ ትበልኝ። በያላችሁበት ያላ ሰላም እና እዝነት አይለያቸው እያልኩ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ከሰሞኑ በሶሻል ሚዲያዎች እየተዘዋወሩ የሚገኙ ቪዲዮዎች አሉ፣ ስለ ዶክተሮች ማለት ነው። በነገራችን ላይ ያው የዶክተሮች ተነሳ እንጂ በአሁኑ ጊዜ በሀገራችን ላይ ያለው የመንግስት ሰራተኛ በሙሉ በሚባል ሁኔታ ማለት ነው፣ በጣም ህይወትን መኖር የተከበድበት ጊዜ ነው። የምድር በጣም ነው ልብ የሚሰብረው። በአሁኑ ጊዜ መማር ለመለወጥ ሳይሆን ለእውቀት ብቻ ነው። ድሮ ድሮ እኛ ሕፃን እንዳድን ተምረን የምናስበው ነገር ምናምን በቃ ለመለወጥ ቤተሰብ ለመርዳት ምናምን ነበር። ግን አሁን በጣም በቃ ያ ነገር በጭራሽ የማይሆን ነገር ነው። እንኳን ለቤተሰብ መርዳት አይደለም ቀርቶ ለራሳቸውን ቤት ኪራይ መክፈል አቅቶናል። ዳቦ መግዛት አቅቶናል። ቁርስ በልተን ለምሳ ማሰብ ያለብን በቃ እስከዚህ ድረስ ነው። በጣም ልብ ይሰብራል፣ ይህንን ነገር መስማት የምር በጣም ነው ልብ የሚሰብረው። ስንት ያህል ዋጋ ተከፍሎ ቤተሰብ ስንት መከራውን አሳልፎ ነው ልጆች ለማስተማር ታውቃላችሁ። በየአገራችን የሀገራችንን ሁኔታ ልጅ ለማስተማር ለማሳደግ ብዙ ፈተና እናት አባቶች ከፍለው ነው ያስተማሩት። ለስንቅ ለምን፣ ለደብተር በጣም ብዙ መከራ አሳልፈው ነው ያ የሆነው። ደግሞ ልጅ አድጎ ይህን ነገር ያሳልፍልኛል፣ ይጦረኛል፣ ከችግር ያወጣኛል በሚባል ነበረ። ግን ያ ነገር አልሆነም። ያ ነገር ሳይሆን ሲቀር ደግሞ በጣም ልብ ይሰብራል። እና ብሶታቸውን እየገለጹ ይገኛሉ ማለት ነው። የምር በጣም ነው የሚያሳዝነው፣ በጣም ነው ልብ የሚሰብረው። ድምጻቸው እንዲሰማ ቢሰማ ደስ ይለናል። ማንኛውም አዊ መምህራኖች ቢሆኑ በቃ በአጠቃላይ የመንግስት ሰራተኛ ራሱን ማስተዳደር ያቃተበት ሁኔታ ላይ ነው ያለው ማለት ነው። በጣም በሚያሳዝን ሁኔታ ከኑሮ ውድነት ጋር የመንግስት ሰራተኛ ደመወዝ ኧረ ቪዲዮ ገብ ያው እንግዲህ ቤተሰቦች ቪዲዮንም እንዳያችሁት ነው። ያው በአሁኑ ጊዜ ጥያቄያቸውን እንኳን ለመጠየቅ ነጻነት እየተሰጣቸው አይደለም፣ እየተጨቆኑ ነው የሚገኙት ማለት ነው። እና በጣም ልብ ይሰብራል፣ በጣም ነው የሚያሳዝነው። ድሮ ድሮኛ ህፃን እንዳለን የምር የመንግስት ሰራተኛ ሲባል አስተማሪ እንደዚህ ዶክተሮች ሲባሉ በጣም ባለ ሀብት አድርገን ነበር የምናስባቸው እኛ ህፃን ሆነን ማለት ነው ልጆቻቸው ራሱ ጽድት ያለ ልብስ ነበር የሚለብሱት እነዚ ጽድት ያለ ልብስ ነው የሚለብሱት በቃ የመንግስት ሰራተኛ የሆነ ሰው በቃ የሆነ ባለ ሀብት አድርገን ነበር የምናስቡ እኛ ህፃን እንዳለን ማለት ነው አሁን ግን እነሱ በቃ ለመብግብ እንኳን እየተሸገሩበት ጊዜ ነው የምድን አንደኛውን ዶክተር ሰምቼው በጣም ነው ልቤ የተሰበረው ማለት ነው። ይህን ያህል አመት ቤተሰብ ሃያ ምናምን አመት አስተምሮን ለእነሱ ሲቸገሩ እያየን ነው፣ ቤተሰቦቻችን ሲቸገሩ እያየን ነው። ለእነሱ ቡና መግዣ እንኳን አጥተናል፣ የቤት ኪራይ መክፈል አቅቶናል እያሉ ነው ድምጻቸውን እያሰሙ የሚገኙ ማለት ነው እና በጣም ልብ የሚሰብር ነገር ነው። ስራ የማቆም አድማ እያደረጉ ነው። ይህ ነገር ደግሞ በጣም ብዙ መስዋዕት ያስከፍለናል። ብዙ ታማሚዎች ሆስፒታል ተኝተው ይገኛሉ። ለእነሱ ብዙ መስዋዕት እየከፈሉ ነው ዶክተሮች። ከሌሉ ከፈጣሪ በታች ካላህ በታች እነሱ ናቸው ያሉን። እናት ልትወልድ ትችላለች፣ ያለ ዶክተር ድጋፍ በጣም ይከብዳል። የምሬ ነው የምላችሁ፣ ያየ ነው የሚያውቀው። ምጥ ተይዛችሁ ዶክተር ሲኖራችሁ ነው እናንተ እንኳ በቃ ማለት ዶክተር ያቃል እንደዚህ እያግዘኛል። ደሞዝ በሚመለከት ጥናቱን እናይና ብንጨምር ብንጨምር ዘጠኝ ሺ ሚበላው ሰውዬ እንደው በጣም ብንጨምር አምስት ወር ይጨምር፣ ጥቅም የለውም ስለመጨመር አሁን ይጨመራል አይጨመርም ብሎ መናገር የዘይት እና የምናምን ዋጋ ለመጨመር ካለ መስተቀር ዋጋ የለውም። ያው እንግዲህ እንደሰማችሁት ነው ማለት ነው ዘጠኝ ሺ ደግሞ ውስተኛ ቢጨመርለትም አምስት መቶ ብር ነው ተብሏል። ያው እንግዲህ እንደሰማ ነው ነው ማለት ነው። አምስት መቶ ብር ዛሬ ጊዜ ኢትዮጵያ ላይ ምን ይሰራል? ምንም አይሰራም። ዘይት እንኳን አይገዛም። እና በጣም አስቸጋሪ ሁኔታ ነው የሀገራችን ነገር፣ ወላሂ በጣም ነው ልብ የሚሰብረው። ከአሁን በኋላ ያሉ ልጆች ተምረው ለመለወጥ ነው ማለት ያኔ ለእውቀት ብቻ ነው። በአሁኑ ጊዜ ቴክኖሎጂ ካልተማራችሁ እንደምንም ስለሚቆጥር ማለት ነው ምንም ስለማይቆጥረን ለእውቀት ብቻ ነው ካሁን በኋላ መማር ያለባቸው ልጆች ነው ብዬ ነው የማስበው በቃ ነው እንጂ ድሮ ህፃኑን ምንድነው መሆን የምፈልጉት ዶክተር ምንድነው መሆን የምፈልጉት እንደዚህ እንደዚህ ያ ነገር አሁን ልጆች ይሉታል ብዬ አላስብም ምክንያቱም በህፃንነት አእምሮ የሚሰሙትን ነገር ነው እነሱ የሚቀርጹት አሁን እነዚህን ዶክተሮች ድምጻቸውን እንደዚህ ሲያሰሙ የሚሰማ ህፃን እንደነሱ አድጌ መሆን እፈልጋለሁ ብሎ ያስባል? በጭራሽ አያስብም። በጭራሽ ማለት ነው። ህጻናት የአርአያ አድርጎ የሚያየውን ሰው ነው እንደዚያ በሆን እንደዛ በሆን ብሎ የሚያስበው ማለት ነው እና የነሱ ብሶት እየሰማ እንዴት ነው አንድ ህፃን ልጅ ዶክተር ለመሆን እየጣረ እየ አጠና በስርዓት ዶክተር ለሚሆን የሚዘጋጀው የማይታሰብ ነገር ነው። እና በጣም ነው ልብ የሚሰብረው። በጣም ያሳዝናል፣ በእውነቱ በሀገራችን ላይ ያለው ነገር ማለት ነው። የመንግስት ሰራተኞችን ፍትህ ሊሰጣቸው ይገባል። ከቀን እስከ ቀን በጣም እየባሰ ብሶታቸው፣ ችግራቸው በጣም እየባሰ ነው ያለው። የምር በጣም ልብ ይሰብራል። እና ፍትህ እንዲሰጣቸው እንግዲህ ከፈጣሪ ነው መለመን ያለብን። አላህ ፍትሃቸውን ይስጣቸው እንላለን። እንግዲህ ከሰው ማያያችሁ ነው፣ እንግዲህ ምንም ማድረግ አይቻልም። ብቻ እንግዲህ አላህ ይፍረድ ነው ማለት ያለብን። እና ወድ ቤተሰቦቼ ላይክ እያደረጋችሁ ቪዲዮውን፣ ቤተሰብ ያልሆናችሁ ቤተሰብ ሰብስክራይብ እየወረጋችሁ ቤተሰብ መሆን ትችላላችሁ ማለት ነው። ለነበረን ቆይታ በጣም አመሰግናለሁ። የምር ልብ በጣም ነው የሚሰብረው፣ በጣም ያሳዝናል።